የሱረቱ ናስን ትርጉም ቃል በቃል ነው። ሱረቱ ናስ ስድስት አንቀጾች አሏት። የወረደችው መካ ላይ ነው። አብዛኛው አጫጭር ሱራዎች መካ ላይ ነው የወረዱት። መካ ላይ የሚወርዱ ሱራዎች ያው አቂዳና ተውሂድ ላይ ያተኩራሉ ማለት ነው። ሱረቱ ናስ እርግጥ መዲናን የወረዱ የሚል ነገር ቢኖርም

ቢሮቢናሲ በሰዎች ጌታ ወይም ፈጣሪ መሊክናስ የሰዎች ሁሉ ንጉስ በሆነው ወይም መሊክናስ የሰዎች ሁሉ ባለቤት በሆነው አላህ እጠበቃለሁ በል። ኢላህናስ የሰዎች አምላክ በሆነው

ጎትጓች ከሆነው ሰይጣን ተንኮል እጠበቃለሁ በል ነው ሚንሸሪ ማለት እኩይ መጥፎ ነገር ማለት ነው አልወስዋሲ ጎትጓች የሆነ ሰይጣን ማለት ነው አልከናስ ብቅልም እያለ ብቅልም እያለ ከናስ ማለት ብቅልም ባይ ማለት ነው አንዴ የሚመጣ አንዴ የሚጠፋ ማለት ነው የሚሄድ የሚመጣ ማለት ነው ብቅልም ማለት ስለዚህ አልከናስ ማለት ብቅልም እያለ አልወስዋስ ጎትጓች ከሆነው ሰይጣን ሸርማት ተንኮል ማለት ነው። ሚንሸርል ወስዋሲ ጎትጓች ከሆነው ሰይጣን ተንኮል እጠበቃለሁ። አልኸናሲ ብቅ ልምባይ የሆነ ሰይጣን ማለት ነው። ይብ ሰውን እያዘነጋ ነው። ሰው በነቃ በሳት የጠፋ ይመስላል። ሰው ሲዘነጋለት ይመጣና ደግሞ ይጎተጉታል ማለት ነው። ለምሳሌ አውዱ ቢላ ምሽ ረጅም ቢስሚላ ርማ ርሒም በምን ሰዓት አዛን ሲደረግ ይቃም ሲደረግ ይጠፋል። ደግሞ ሰው ዘንጋ ሲል ደግሞ ከዚክር ይመጣል። ይሄ እንግዲህ ብቅልም ባ የተባለ አለዚ አለ። ይሄ ብቅልም እያለ የሚጎተጉት ሰይጣን ተንኮል ምን አይነት ነው ለሚለው፣ አለዚ ያ ዩወስዊሱ የሚጎተጉት የሆነ ፊ ሱዱሪ ናስ በሰዎች ልብ ውስጥ ደረት ውስጥ ገብቶ የሚጎተጉትና የሚወሰውስ ከሆነው ሰይጣን ያ ሰይጣን ደግሞ ሚነል ጅነቲ ከጋኔንና ወናሲ ከሰውም የሆነ የሰውም ጅን አለው የጅንም እብሊስ አለው ማለት ነው። ከሰዎች ሰው ተመስሎ ይመጣል፣ የጅን ተመስሎ ይመጣል። ከሁለቱም ወገን የሚገኝ ነው ማለት ነው። አረመኔና መጥፎ ጎትጓች የሆነ ሰው ሰይጣን ነው ይባላል። ከሰውም ልጅ ሰይጣን አለ ከጅንም ሰይጣን አለ ማለት ነው። የተረገመ አዑዙ ቢላህ በአላህ እጠበቃለሁ። ሚን ሸያጢን ልጅኒ ማለት ነው ከጅን ስውር ከሆነ ሰይጣን አልሙተዋሪን ተደብቆ ተሰውሮ የሚገባ ማለት ነው። ጅን ጅን የተባለበት ስለማይታይ ነው። ስውራዊ ስለሆነ ነው። ጠይብ

እንግዲህ ከጅን ሰይጣን የምንጠበቀው በምንድ ነው? በንጽህና ንጹህ መሆን አለብን። ሰይጣን ብዙ ጊዜ የሚያተኩረው ቆሻሻ ነገር ላይ ነው። ጅን ነገር የሚያተኩረው ቆሻሻ ጋር ነው። ስለዚህ በመጸዳዳት ወዚክሪ ዚክር በማድረግ መጸዳዳት የሚለው ከሽርክም ከሚታይ ወንጀል ቆሻሻ ነገር ማለት ነው። ዚክር ስንል አላህ ስብሐኑ ተዓላን በማስታወስ መጠበቅ ይቻላል ነው በገሃድ የሚታየው ሰይጣን ያው በሚቻል ነገር በመገፍተር ማለት ነው። ወላ አተሳም ቢል መልኪል አዕላ በላይኛው ንጉሥ በአላህ በመጠበቅ ከሰው ልጅ ሰይጣንም ልንጠበቅ እንችላለን ማለት ነው። ስለዚህ ባጭሩ የሱረቱ ናስ ጥሬ ቃል ይህን ይመስላል። ቁል በል፣ አዑዙ እጠበቃለሁ፣ ቢረቢ ናስ በሰዎች ፈጣሪ፣ መሊክ ናስ በሰዎች ንጉሥ ወይም ባለቤት መሊክናስ ማለት አልሙተሰሪፍ የሽኡንህም ጉዳያቸውን የሚያስተናብር ማለት ነው። የሚያሳምም የሚያሽር የሚያድን ስልጣን የሚሰጥ የሚያወርድን ማለት ነው። ኢላሂናስ የሰዎች ብቻ ማዕቡድ የሆነ ተመላኪ የሆነ ማለት ነው። ሰዎች የሚያመልኩት ማለት ነው። ሚንሸሪል ሸሪል ወስዋስ ልኸናስ ብቅ ብቅልም እያለ ጎትጓች ከሆነው የሰይጣን ተንኮል እጠበቃለሁ። አለዲያ ዩወስዊሱ የሚወሰውስ የሆነ ፊ ሱዱሪ ናስ